ሰላም የበራሱ ብ ተከታታዮች፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ የእናንተም ሰላማችሁ ይብዛ። ለዛሬም የምታደምጡትን የፍቅር ታሪክ ይዣለሁ። እንደ ተለመደው ላይክ በማድረግ ጀምሩ። ነባሮችን አመሰግናለሁ። አዲስ የሆናችሁ ሰብስክራይብ በማድረግና የዶል ምልክቷን በመጫን የእስከ ዛሬዎቹንም የወደፊቶቹንም እንድትከታተሉ ጋብዛለሁ። ሰላም፣ ፍቅር፣ ጤና በያላችሁበት ይሁን። ወደ ዛሬው እንለፍ። መቅደላዊት ገና ከኤሌመንተሪ ጀምራ ከኮምፒውተር ጋር ከፍተኛ ቁርኝት ነበራት። እንደ ሐሳቧ ሆኑላትም ዩኒቨርሲቲ ገብታ የሚያጠናችሁ ኮምፒውተር ሳይንስ ነው። ስትመረቅም በከፍተኛ ውጤት ስለነበር በዛው በዩኒቨርሲቲው ማሰማሩን ስላልፈለገች አንድ ወር ባልሞላ ጊዜ ውስጥ በአንድ ድርጅት ውስጥ ተቀጠረች። ኮምፒውተር ሙያው ላልሆነ ሰው እጅግ የሚወሳሰብ፣ ለተገለጠለት ደግሞ ልክ ማለቂያ እንደሌለው ጌም እያጓጓ ባሮ ወደ ሆነው ክፍልፋዩ የሚያስገባ ነው ትላለች መቅደላዊት። ስሯም ተመስጧም ከኮምፒውተር ጋር የተገናኘ ነው። እናም በተቀጠረችበት ድርጅት ውስጥ በከፍተኛ ገንዘብ ሁለት ዓመታትን ከሰራሽ በኋላ ድርጅቱ አንድ ኤሊዮ ዴሬክ የተባለ ነጭ አሜሪካዊ ባለሙያ ለሰራተኞቹ የ15 ቀን ስልጠና እንዲሰጥለት አስመጣው። ዴሬክ እድሜው ከ32 እስከ 35 ዓመት የሚሆን ቀጠን ብሎ ረዘም ያለ መነጽር የሚያደርግ ማስረዳቱን ብቻ ሳይሆን ግልጽ ሆኖ እንደገባቸው ለማረጋገጥ የሚጥር ትሑት ሰው ነበር። መቅደላዊት ስልጠናውን እጅግ ከመውደዷን በላይ በየቀኑ በስልጠናው ማብቂያ ላይ ኮምፒውተሯን ይዛ ጥያቄ የሚሆኑባትን ነገሮች ዴሬክን ትጠይቀው ነበር። ዴሬክ ከጥያቄዎቿ በመነሳት መቅደላዊት በግሏ ለማወቅ በምታደርገው ጥረት በኮምፒውተር እውቀቷ በጣም ሩቅ እንደተጓዘች ሲረዳ ሁሌም ጥያቄዋን ከመለሰላት በኋላ እንዴት እዛ ላይ እንደደረሰች መልሶ ይጠይቃት ነበር። በዚህ መልኩ የተቀራረቡት ዴሬክና መቅደላዊት በደንብ መግባብ አስጀመሩ። ዴሬክ እድሉን አግኝታ እሱ የተማረበት ዩኒቨርሲቲ ብትማር ከዚህም የበለጠ ጥሩ ባለሙያ እንደሚወጣት በእርግጠኝነት ሲነግራት መግደላዊት ከዚህ በፊትም ምኞቱ ቢኖራትም አሁን ግን ውጭ ሀገር ሄዶ ለመማር ይበልጥ ልቧ ተነሳሳ። ምናልባት ልትረዳኝ የምስችልበት መንገድ ካለ ስትል ጠየቀችው። እዛ ዩኒቨርሲቲ የማውቀው አንድ ፕሮፌሰር አለ፣ እስኪ አማክሯለሁ አላት። ዴሬክ 15 ቀን ስልጠናውን እስከሚጨርስ ድረስ ከመግደላዊት ጋር በየቀኑ እየተገናኙ ቡና ይጠጡ ነበር። በጥሩ ሁኔታ ከመግባባታቸው የተነሳ ከቀናት በፊት የተዋወቁ ሳይሆን አብሮ የኖሩና ለጉብኝት የመጡ ነበር የሚመስሉት። አንድ ቀን ለመጀመሪያ ጊዜ ባጭሩ የተቆረጠችውን ጸጉሯን እየተመለከተ ለምንድን ነው ጸጉርሽን ያሳጠርሽው? አላት። ጸጉሬን ለመንከባከብ ጊዜ ስለሌለኝ አለችው። በዚህ መልሷ በጣም ተገረመ። ከዛ በኋላ ስለ ቤተሰቦቿና አንዳንድ ስለ ግል ህይወቷ ሲጠይቃት ቆየና፣ ልክ በማግስቱ ሲገናኙ ዴሬክ ስላንቺ አንዳች የማላቁ አይነት ስሜት እየተሰማኝ ነው፣ ሳልውድሽ አልቀረውም አላት። መቅደላዊት በአባባሉ ፈገግ እያለች እየቀለድክ ነው አለችው። የምሬን ነው አላት። አንዳንድ ፈረንጆች መሄዳቸው ሲቀረብና አንሶላ መጋፈፍ ሲያምራቸው ወደርንሽ የሚሏት ነባር ዘዴ እንዳላቸው ከዚህ በፊት በደንብ ሰምታለች። እናም ዴሬክ ወድጄሻለሁ ሲላት እንደ አንዳንድ የዋህ ሴቶች አላመነችውም። በዚህ ጉዳይ ላይ ለመወሰን ቢያንስ አንድ ወር ያስፈልገኛል አለችው። ዴሬክን በመገረም ስልጠናው ከሶስት ቀን በኋላ ያልቃል፣ ከዛ እኮ ወደ አገር ይመለሳሉ አላት። እና ምን ችግር አለው ሀሳብህን ከሆነ ተመልሰ ተመልሰ ትመጣለህ። አይሆንም ከሆነም በጥሩ ጓደኝነታችን በዛው ትቀራለህ አለች። ዴሬክም አሁንም በአባባሏ መገረም እየታየበት ለምንድነው እንደው ለውሳኔ አንድ ወር ሙሉ የሚወስድብሽ አላት። በኛ ባህል እኛ ሴቶች ፍቅረኛ ለመሆንም ሆነ ለመጋባት ከመወሰናችን በፊት መጀመሪያ የሚወደንን ሰው በደንብ ማወቅ አለብን። ከዛ በተጨማሪ ደግሞ ቤተሰባችንን ማስፈቀድ ይኖርብናል አለች። በጣም በመገረም የምርሽን ነው አላት። አዎ የምሬ ነው አለችው። እና ቤተሰብን ለማስፈቀድ አንድ ወር ሙሉ ይወስዳል እንዲህ አላት። አዎ በደንብ ማሳመን መቻል አለብኝ አለችው። ታዲያ እንቺ ማሳመን ይከብድሻል? ሲል ሌላ ጥያቄ ጠየቃት። የእነሱን ጥያቄ ለመመለስ መጀመሪያ አንተን በደንብ ማወቅ አለብኝ አለችው። የዛን ቀን ውይይታቸው በዚያ አበቃ። ከዛ በኋላ ዴሬክ እስከሚሄድበት ቀን ድረስ በግልጽ መግደላዊትን እንደሚወዳት ይገልጽላስ ጀመር። እናም በመጨረሻም በሥልጠናው ማብቂያ ቀን አንድ የመዝናኛ ቦታ አብረው እንደሄዱ ሀሳብ አቀረበላት። መቅደላዊት ግብዣውን ተቀበለችው። በዚያ የመዝናኛ ቦታ እስከ ምሽቱ አራት ሰዓት ድረስ አብረው ቆዩ እና ሚዛን ቀን ቀስ ብሎ ሳማት። መቅደላዊት ግን ድርጊቱ እንዲቀጥል ስላልፈለገች ወደ ቤት መሄድ አለብኛለች እና ና በትህትና ይቅርታ ጠይቃው ተነሳች። ዴሬክ አልተቃወማትም። ከዛም በኮንትራት መኪና እሱም ወደ ሆቴሉ፣ እሷም ወደ ቤቷ ሄደች። ዴሬክ ስልጠናው ካበቃ በኋላ አዲስ አበባ የቆየው ለሶስት ቀናት ብቻ ነበር። በእነዛ ሶስት ቀናት ውስጥ መግደላዊት አብሮ ከመሆን ያላለፉ ጊዜዎችን አብራ አሳለፈችና ና ቦሌ ኤርፖርት ድረስ ሄዳ ሸኝታው፣ ዴሬክ ወደ አገሩ ሄደ። ዴሬክ ሀገሩ እንደገባም በሰላም መድረሱን የሚል ጻፈላት። መግደላዊት ዴሬክ ሀገሩ ከገባ በኋላ ትዝ እንደማትለው ብትገምትም እሱ ግን በቋሚነት መደወሉን ቀጠለ። ከዛም አልፎ እሱ በተማረበት ዩኒቨርሲቲ የትምህርት እድል እንድታገኝ ጥረት እያደረገላት እንደሚገኝ ገለጸላት። ከዛ ደግሞ ከረጅም ቀናት በኋላ ትምህርቷን በተመለከተ ነገሮች ጥሩ መስመር እያያዙ እንዳሉና በቅርቡ ጥያቄዎችን ይልኩልሻል፣ በጥንቃቄ ሞልተሽ ትመልሽላችኋለሽ አላት። መግደላዊት ነገር ሁሉ እውነት እየመሰላት አይደለም፣ እጅግ በማመስገን እሻለችውም ቀጥሎም ዴሬክ አንድ ፎርም ላከላትና እንድትሞላ አደረጋት። ከዛ ደግሞ ከቀናት በኋላ እሱ ተምሬበታለው ያለው ዩኒቨርሲቲ ኢሜሏ ላይ ከዚህ በፊት ዴሬክ የነገራትን ጥያቄዎች ላከላት። ከራሱ ከዴሬክ ጋር በመተባበር ጥያቄዎቹን ሞሏቸውን አስገባች። ከዛም ዩኒቨርሲቲው የሞላቸውን ጥያቄዋን ተቀብሎ ለሶስት ወራት ድምፁ ጠፋ። ዴሬክን ስትጠይቀው እሱም እንዳልገባው ነገራት። በኋላ ግን ባልጠበቀችው ሰዓት ዩኒቨርስቲው እንደተቀበላትና ወደ አሜሪካ ሄዳ እንድትማር የሆነ ያህሉን ፐርሰንት በራሷ መሸፈን እንዳለባትና ለዚህም ስፖንሰር ማግኘት እንዳለባት አሳወቃት። ዩኒቨርስቲው አላትን ለዴሬክ ስትነግረው በጣም ቀላል እሱን እኔ መሸፈን እችላለሁ አላት። የላኩላት የስፖንሰር ፎርም ላይ ዴሬክን ሞላችውና ዴሬክም የተባለውን ውጪ መሸፈን እንደሚችል ባረጋገጠው መሠረት መቅደላዊት ቪዛ ተላከላት። ቀጥሎ ጉዞ ወደ አሜሪካውና የተቀበላት ራሱ ዴሬክ ነበር። ዴሬክ እና መግደላዊት ከሄደችበት ቀን ጀምሮ አብሮ መኖር ጀመሩ። ይህም ማለት በግልጽ በፍቅር ተጣመሩ ማለት ነው። ዴሬክ ከኮምፒውተር ጋር በተገናኘ ስራዎችን የሚሰራ ተቋም ውስጥ ነው የሚሰራው። በዚህም ጥሩ የሚባል ገቢ ያገኛል። እናም መቅደላዊት ያለምንም መጨናነቅ ከልጅነቷ ጀምሮ የምትወደውን የኮምፒውተር ትምህርት በከፍተኛ ደረጃ መማር ጀመረች። ዴሪክ እናቷ 54 ዓመታቸው ሲሆን፣ በ22 ዓመታቸው ነው የወለዱት። በእርግጥ ከእሱ ሌላ ሁለት ሴት ልጆችም አሏቸው። አባቱ በአደጋ ከሞተ በኋላ ከአስር ዓመታት በፊት ከገቡት ነጭ ጎልማሳ ጋር እሱ ከሚኖርበት በጥቂት ሜትሮች ርቀት ላይ በሚገኝ አፓርታማ ውስጥ ከባላቸው ጋር አብረው ይኖራሉ። እናም ለዴሬክ ቁርስ ማዘጋጀት በጣም የሚወዱት ነገር ስለሆነ ቢያንስ በሳምንት ሁለቴ ማልደው እየመጡ ለዴሬክ ቁርስ ያዘጋጁለታል። እናም አንድ ቀን እንደተለመደው ለዴሬክ ቁርስ ለማዘጋጀት ሲመጡ መቅደላዊ ተናጇት ግንባራቸውን ቋጥረው እቺ ሴት ደግሞ ማነች? አሉት። ዴሬክም ባልደረባ ይናት ተዋውቂያት አላቸው። እናትየው ግንባራቸው እንደተቋጠረ ሰላምታ አቀረቡላትና እንደ ቀልድ አድርገው ቢሮውን ለሚጋሩ ሴቶች ሁሉ አልጋና ጋር ተ ትችሏለ አለ ግን አሉት መቅደላዊት የንግግራቸውን ስትሰማ ስለዚህ ሌሎችም ሴቶች እዚህ ይመላለሱ ነበር ስትላስበችና ቀናት ተሰማት። ዴሬክም ማኬ በጣም ጥሩ ጭንቅላት አላት ጂኔስ ነች ብሎ ርዕስ ሊቀይር ሞከረ። እናቱም ቅሬታ እየተነበበባቸው እንግዲያው ቁርስን እንደ በላ አገምታለሁ። መልካም ቀን ብለውት ወጥተው ሄዱ። ከዛም ደሬክ ወደ መቅደላዊት ተመለከተና እናቱን የተቀየመቻቸው ስለመሰለው እናቴ ባፏ ብዙ ነገር ልትናገር ትችላለች፣ ውሷ ግን የዋህና ቀን ሴት ነች ሲል መቅደላዊትን ለማባበል ሞከረ። መቅደላዊት ግን የእናቱ ሁኔታ ሞን አሰይት ፈጽሞ እናቱ ከሁለት ቀን በኋላ ተመልሰው ሲመጡ መግደላዊትን እዛ ቤት ደግሞ እንደማያዋት አልገመቱም ነበር። በመደነቅ እቺ ሴት አሁንም አለች አልሄደችም? ሲሉ ጠየቁት። እናቴ ስለ ደበኩሽ ይቅርታ፣ ማኬ ፍቅረኛ የጭምር ነች አላቸው። እናቱ ባለማመን ዓይናቸውን አጉረጥርጠው አላምነህም አሉት። በጣም አፈቅራታለሁ፣ ደግሞም አንቺም ብትቀርቢያት ትወጃታለሽ አላቸው። እሺ፣ ጥሩ፣ አንተ ከወደድካት አሉና አሁንም ሊሰሩለት የመጡትን ቁርስ ሳይሰሩለት ወጥተው ሄዱ። ከዛ በኋላ እናቱ ተመልሰው እዛ ቤት አልመጡም። ዴሬክ ራሱ ሆነ ሄዶ የሚጠይቃቸው። ዴሬክ እና መቅደላዊት አብረው በፍቅር መኖራቸውን ቀጠሉ። መቅደላዊት ሁለት ዓመት ተምራ ትምህርቷን በከፍተኛ ውጤት አጠናቀቀች። በአንዲት የደብዳቤ ማመልከቻ ዴሬክ የሚሰራበት ተቋም ተቀብለው ቀጠሯት። መቅደላዊት በሚከፈላት ከፍተኛ ደሞዝ በአንዴ ኢትዮጵያ የሚገኙ ቤተሰቦቿን ሕይወት መቀየር ቻለች። እናም ስራ መስራት ከጀመረች በኋላ ከዴሬክ ጋር ያላቸው የአብሮነት ኑሮ ወደ ህጋዊ ጋብቻ እንዲቀየር አሰበችና ሀሳቡን አነሳችለት። ዴሬክም በጣም ደስ ይለኛል አላት። ዴሬክ መጠነኛ የሰርግ ዝግጅት የማድረግ ሀሳብ ቢኖረውም እናቱና የእናቱ ቤተሰቦች መቅደላዊትን በማግባቱ ደሰኛ ስላልሆኑ ጥቂት ምስክሮችን ብቻ ወስዶ አብሮነታቸውን ህጋዊ በማድረግ ጋብቻቸውን ፈጸመ። መቅደላዊት ዴሬክ በሚሰራበት ተቋም ውስጥ ለአንድ ዓመት ከሰራች በኋላ ዴሬክ ቢሮ ከፍቶ የራሳቸውን ስራ መስራት እንደሚችሉ አዲስ ሐሳብ አቀረበ። በእርግጥ ሊሰሩ ያሰቡትን ስራ እንዴት እንደሚጀምሩት ፕሮፖዛል ሰርቶ ሲያብራራላት እንከን የለሽና አዋጭ ስራ ሆኖ አገኘችው፣ በሐሳቡ ተስማማች። መግደላዊትና ዴሬክ ቢሮ ከፍተው የግላቸውን ስራ ጀመሩ። ስራውን በአጭር ጊዜ ውስጥ ከፍተኛ ትርፍ አስገኘ። ከቀጠሯቸው ጥቂት ሠራተኞች ላይ ተጨማሪ ሰዎችን ቀጠሩ። ስራው መስመር ከያዘ በኋላም አንዲት ሴት ልጅ ወለዱ። እናቱ አሁንም ልጃቸው ጥቁር ሴት በማግባቱ እነሱ ቤት መምጣት እንዳቆሙ ናቸው። የዴሬክ እንጀራ አባት እነሱ ጋር መምጣት ልማድ የለውም። ዴሬክ የግል ስራቸው እያደገ ሲመጣ አንዳንድ ውሎችን ለመቅደላዊት ሳይነግራት በራሱ መዋል ጀመረ። መቅደላዊት ይህ ተግባሩ እያበሸቃት እያለ በተጨማሪ በስራ ምክንያት ሊሆን ይችላል ብላ ችላ ያለቻቸው ጉዳዮች ሌላ ያልሆነ መስመር ሲይዙ ማስተዋል ጀመረች። ዴሬክ ለድርጅታችን ያግዙናል በሚል ሰበብ ከአንዳንድ ሴቶች ጋር የጠበቀ ግንኙነት መፍጠር ጀመረ። ብቻ በፊት ለመቅደላዊት ከነበረው ፍቅር ቀስ በቀስ ሲቀንስ በግልጽ ይሰማት ነበር። መቅደላዊት አንዳንድ ነገሮችን እንዲያስረዳ ስትጠይቀው በቂ ምላሽ አይሰጣትም። እንደውም ነገሩን ከማብራራት ይልቅ ይበሳጭባት ነበር። መጨቃጨቁ ስራቸውን ከማበላሸቱን በላይ ይበልጥ ከቤቱ ያርቀዋል ብላ በማሰብ ለመታገስ ሞከረች። ዴሬክ ግን ከቀን ወደ ቀን ሌላ ሰው እየሆነ ሄዳ። በኋላም አንዳንድ ሁኔታዎቹን ስትረዳ ሂዳት ብለው እንዲሄድ አድርጎ አይነት ነገር እያደረገ እንዳለ ይሰማት ጀመር። ዴሬክ ራሱን ለፍቺ እንዳዘጋጀ የሚያሳዩ ምልክቶች ብዙ ነበሩ። ይባስ ብሎ ከአንዲት ነጭ ጋር የጠበቀ ግንኙነት እንደመሰረተ መቅደላዊ ታወቀች። ስለዚህ ጉዳይ አንስታ ስትጠይቀውም ሽምጥጥ አርጎ ካዳት። ይህኔ መቅደላዊት በቀጥታ የፍቺ ጥያቄዋን አቀረበች። ዴሬክ በጉጉት የሚጠብቀው ስለነበር አልተቃወማትም። እሺ በፍርድ ቤት መፋታት እንችላለን አላት። መቅደላዊትም ከመጀመሪያው እስካሁን አብረው የለፋችበትን ሀብትና ንብረት እንዲያካፍላት ፍርድ ቤት ከሰሰችው። ፍርድ ቤቱም ያላቸው ንብረት ተጣርቶ እኩል እንዲካፈሉ ትዕዛዝ አስተላለፈ። ለመቅደላዊት አስደንጋጩ ነገር የተፈጠረው እዚህ ጋ ነበር። ከሚኖሩበት አንድ አፓርታማ ውጪ በዴሬክ የሂሳብ አካውንት የተገኘው ዶላር አንድ ሺ የማይሞላ ብቻ ነበር። ለካንስ ዴሬክ በጋራ ያፈሩትን ሀብት ሁሉ በእናቱ አካውንት አስገብቶ ባዶ አድርጎታል። መግደላዊት ነገሩ ለቀናት ቢያስደንቃትም ለእሷ እንደ ኢትዮጵያ ካለደ ሀገር አሜሪካ መምጣትና ትምህርት መማር በራሱ ትልቅ እድል መሆኑን ቆጥራው የለፋውበትና የደከምኩበት ሀብትና ንብረትን ተዘረፍኩ ብላ ያን ያህል ሳታማርር እጇን ስመው ሊቀጥሯት ካሰፈሰፉ ድርጅቶች ውስጥ አንዱ ጋር ተቀጥራ አዲስ ስራ ጀመረች። ስንት አብራ ከወጣች ከወረደችው ዴሬክ ጋር በዛ መልኩ ተለያዩ። በኋላ ግን መቅደላዊት ስለ ዴሬክ እጅግ አስገራሚ ነገር ሰማች። ዴሬክ ከመቅደላዊት አሸሽቶ በእናቱ አካውንት ስላከማቸው ረብጣ ዶላር የሰማው የእንጀራ አባቱ ለካ ፍርድ ቤት ሄዶ ፍቺ ይፈልጋለው፣ ንብረቴን ታካፍለኝ ሲል በዴሬክ እናት ላይ ድንገት የዱብ ዳክስ ይመሰርታል። ፍርድ ቤትም በዴሬክ እናት አካውንት የተሸሸገው ዶላር ባለቤቷን እኩል እንድታካፍለው ፍርድ ቤት በማዘዙ ተግባራዊ ተደረገ። ዴሬክ ካለው ሀብት ላይ በዚህም ግማሹን ለእንጀራ አባቱ አካፈለም። በዚህም ዴሬክ በደረሰበት ስነ ልቦና ቀውስ ስራውን መሥራት ሁሉ እስኪቸገር ደርሶ ነበር። ከመቅደላዊት ያሸሸው ዶላር የእንጀራ አባቱ ሲሳይ ሆነ። የእንጀራ አባቱም የተካፈለውን ለዕድሜ ልክ የሚበቃውን ዶላር ይዞ ግዛት ቀይሮ መኖሪያውን በሌላ ቦታ አደረገ። መግደላዊት ይህንን ስትሰማ ባትደሰትም ተገረመች። በሌላ በኩል መግደላዊት በምትሰራበት ድርጅት ውስጥ ጥቂት እጅግ ወሳኝ ከሚባሉ ሰዎች ውስጥ አንዷ ሆነች። እናም ከሁለት ዓመት ባልበለጠ ጊዜ ውስጥ ከደሬ ጋር በጋራ ጀምሮት የነበረውን ሥራ እንዴት እንደሚሠራ እውቀቱ ስላላት በራሷ የመጀመር እቅድ አላት። ከሥራዋ ጎን ለጎንም ለዛ የሚሆን ዝግጅት እያደረገች ነው። ከዛም መቅደላዊት ከእሷ ጋር ተቀራራቢ ስራ የሚሰራ ኢትዮጵያዊ ጋር ተዋውቃ ግንኙነታቸው ወደ ፍቅር ተሸጋግሯል። በቅርቡ የመጋባትም ሀሳብ አላቸው። እሱ ኢትዮጵያ ሄደው በቤተሰቦቻቸው ፊት እንዲጋቡ ይፈልጋል። እሷ ደግሞ ለዚያ የሚሆን ጊዜ እንደሌለ አስረድተዋለች። በመጨረሻም እዚያው አሜሪካ በሰርተፍኬት ተጋብተው አንድ ቀን ደግሞ በኢትዮጵያ በቤተሰቦቻቸው ፊት በሰርግ እንደሚጋቡ ተስማምተው አብረው እየኖሩ ይገኛሉ።